እኔ ምን ማለት ነው? ቆይ ልጅቷ ምናችሁ ናት? ጭራሽ ምናችሁ ናት? አሁን ምናችሁ ናት? የእሱ ሲሆን አንተ ሸኝ ያደረገህ ማን ነው? ሴትዮ አረጋግ። ሴትዮ? እኔ ሴትዮ? አንቺን ነው ሴትዮ። በቃ ተይኝ። ስንት ጊዜ ልስጣችሁ እዚህ ቤት እንድቆዩ? አልገባኝም ቤት መፈለጊያ ጊዜ ስንት ቀን ልስጣችሁ እያልኩ እኮ ነው? የምን ቤት? ቤታችን አይደል እንዴ ያለን? ቤት ይሄን እንድትለቁልኝ እፈልጋለሁ። አንቺ አበድሽ እንዴ? አንተ አይመለከትም? ዝም በል? ቲና የካሌብ አባት መልስ እየጠበኩ ነው። እና ከቤት የምታባርሪ እንደዛ ነው እያልሽ ያለሽው? ከቤቴ ያልከው የማን ቤት ነው? የኔ ቤት እኮ ነው። ፈርመህ ሰተኸኛል። ትንሽ ቀንስይች። ካሌብ ምንም ንገረው። ጎረቤት እየመጣብሽ ይመለከተዋል። ያገባህ ሴትዮው፣ ልክሽን እያጣሽ ነው ሴትዮው። የምናደድ እንዳይመስልሽ። ጎረቤት አትበቶች። ሌላም ሰው ቢሆን አትረብሽ። ቤቴ እኮ ነው። ምነው ቤቴ ቤት ያበዛሽ? እስካሁን ጎረቤታችን ነበር። እስካሁንማ ጥገኛ ነበርኩኝ። አንተ ግን ጸባይህን አሳምሮ መኖር አቃተህ እና ይቅርታ አልጠየቅሽ ረፍዷል። ለማንኛውም እንድትዘጋጅ ነው ልነግሽ የመጣሁት። ምንድን ነው የምትዘጋጀው? ሁላችሁም ጠራርጌ ላስወጣችሁ ነው። ስለዚህ አስብበት። ደግሞ ከአውሬ ጋር ለመለየት ዝግጅት ያስፈልጋል እንዴ? እንዲሁ መለየት ነው እንጂ። ማን ነው አውሬ አንቺ? ምን በወጣ ለምን ያለውን ነገር ተናግራቸው አትገላገሉ? አሁን ማ ተገላገል? ገና እኮ እየደነፋች ነው እሷ። የእሷ ድንፋታ ከዚሳ ምንታለ ከዛ እስከምን እንደምትሄድ ግን እኮ ደሞዝ ብላ ያስገባው በጣም ትንሽ ብር ነው አስር ሺህ በቻ። አነሰ ልካፈል ካሌጅ ደግሞ አምስት ሺህ ይዛ ከዚህ ቤት ትወጣለች ማለት ነው ልጅቷ ልታሳብዳት ማለት ካሌጅ ልታሳብደ ነው። እንደ ካበርሽ እኮ ቆይሽ ገንዘቡስ ይሄ እኮ አስር ሺህ ብቻ ነው አውቃልሁ። ደሞዝ ልክ ስትፈጭኝ አምስት ሺህ ብር አካፍልሽ ሽ ቀልድር ነው ምን አስቀለደኝ ብለሽ። እንደውም ከዚህ ላይ የቤት አስቤዛ ልትቀንስ ትችል። ቆይ ምን ሆነልሽ? ይህ የአባት ንብረት አንስቼ ቲና፣ በስተመጨረሻም ከቤቴ ሁላችሁም ውጥት እንድትሉ እፈልጋለሁ በማለት እንግዲህ ያላቸውን ነገር ፊት ለፊታቸው በመዘርገፍ ከቤቴ እንድትወጡ እፈልጋለሁ በማለት ለቃሊብም ለቃሊብ አባትም እንዲሁም ለቴና አስጠንቅቃ ተናግራለች። እንግዲህ ዛሬ ባየነው በመጨረሻ ፓርት ላይ ማለት ነው ቴና እራሷ በምትወጣበት ታይም ይሆናል። አሁን ላይ ማለት ነው እነሱን አስወጣለሁ ብላ ባሰበችው፣ ግን ደግሞ እሷ ከዚህ ቤት ምንጥቅ ብላ የምትወጣበት ፓርት ነው እየደረሰው ማለት ነው። እና ከቤት አስ ወጣችኋለሁ ስትለው ሽማግሌው ራሱ እጅግ በጣም ሲስቅ ነበረ። እኔ እኮ ይህን ቤት እወደዋለሁ ለምንድን ነው ከቤት የምታስወጭኝ? በማለት ሲናገራት ነበረ። እንግዲህ እሷ ደግሞ ይህ ቤት እኮ ፈርመ ሰተኛል ስለዚህ የኔ ቤት እንጂ የእናንተ ቤት አይደለም፣ በማለት እንግዲህ ስታስጠነቅቃቸው ነበረ። እጅግ በጣም መረጋጋት ሰከን ማለት ያስፈልጋት ነበር፣ ግን እሷ ደግሞ እያንዳንዱ ነገሮች የምታደርገው በልህና በቁጭት ነው የምታደርግ ግፍ የተሰራባት እሷ ነው የምትመስለው ማለት ነው። ግን ደግሞ በጣም ብዙ ነገሮች የሆኑት የተበደሉት ቃሊብና እንዲሁም ደግሞ የቃሊብ አባት ነበረ። ግን እሷ ይህ እስከሚመስል ድረስ የተበደለች እስከምትመስል ድረስ ከዚህ ቤት ውጡልኝ፣ አንገፈገፋችሁኝ እያለች እየተናገረች ትገኛለች። ዳኔ ቢመክራትም አረ ባክሽን ተረጋጊ፣ ቀስ በይ ቢላትም ምንም ልሰማ አልቻለችም። ሲቀጥል ኤደን ከዚያ ቤት ስላገኘቻት፣ ኤደን ማን ነች? ለምንድን ነው ሁላችሁም ስለ እሷ የምታስቡት? እሺ ቃሊብስ እንደፈለገ ይሸኛት። አንተ ለምንድን ነው የሸኛት? እኔ ሸኛት አለው ሲያልከውስ፣ ምንድን ነው እዚህ ቤት የተፈጠረ ያለው ነገር እየገባኝ አይደለም። ዳኔ ምንድን ነው ልጅቷን ታውቃት አለ ሆይ የሚል ነገር እንግዲህ ዳኔን ጠይቃት ነበረ። ጭራሽ ታውቃት አለ ሆይ ብለህ ትጠይቅኛለሽ እንዴ? በማለት እሱም እጅግ በጣም ተናዷል። እና ቲና አሁን ላይ እንግዲህ ነገሮችን መቆጣጠር በትዕግስት ማስኪያድ አልቻለችም። ስለዚህ አሁን ላይ ከቤት ምን ጥቅ አድርጋ አስወጥታ እሷና እንዲሁም ደግሞ ዳኒ እንደፈለጉት ለመሆን ነበር እየፈለገችው ማለት ነው። ይህን ያክል የሰው ገንዘብ ለራስ ለማድረግ እጅግ በጣም እየተጣጣረች ትገኛለች ማለት ነው። ቲና በእርግጠኝነት ማለት ነው በአሁኑ ፓርቲ ላይ ቀጣይ ፓርት ማለት ነው ቤቱ የሷ እንዳልሆነ የሚታወቅበት ጊዜ ነው የደረሰው። ምክንያቱም ከቤቱ ውጡ ከተባለ አንቺ ነሽ እንጂ እኛ አንወጣ። ማስረጃ ይህ ያለን ቤቱ የኛ ነው እንጂ የአንቺ አደለም፣ በማለት እንግዲህ አስረግጠው የሚነግሯት ነው የሚሆነው። ማለት ሁሉን ነገር ስለሚያውቅ፣ ምክንያቱም ቤቱ በሷ ስም እንዳልሆነ ስለሚያውቅ፣ ባክሽን ተረጋጊ፣ ተረጋጊ ነገሮቹን ቀስ ብለን ማስኬድ እንችላለን፣ እንደዚህ አይደለም፣ በማለት ቢጠይቃትም እሷ ግን ልትሰማው አልቻለችም ማለት ነው። ሽማግሌውን መቼ ነው የምትለቁ? መቼ ነው የምትወጡልኝ ከቤቴ እያለች እጅግ በጣም እየተናደደች ነበረ። እንዲሁም ደግሞ የቃሊብ አባት እሺ፣ ችግር የለውም ውጡ ካልሽን ደግሞ ልንወጣ እንችላለን። ግን ደግሞ ቃሊብ ከመጣና ነገሮቹን ከነገርኩት በኋላ ነው የምንወጣ እንጂ አሁን አደለም፣ በማለት እንግዲህ በመጨረሻ ማለት ነው። እጅግ በጣም ደስ ብሏት እየጠጣች እንዲሁም ደግሞ እየጨፈረች ነበረ። ቃሊብ መቶ ይህ የጭፈራ ቤት አደለም መኖሪያ ቤት ነው፣ ስለዚህ እንደዚህ ማድረግ አይጠበቅብሽም በሚል ተናግሯት ነበረ። እሷም አንተ ነህ እንጂ እኔ አደለሁም፣ ይሄ ቤት እኮ የኔ ነው፣ ስለዚህ መውጣት ያለብህ አንተ ነህ። እኔ እንደፈለግኩኝ መሆን እችላለሁ ቤቴ ነው። በማለትም ተናግረዋለች ማለት ነው። ምን ቤቴ ቤቴ ትያለሽ እስከ ዛሬ ቤትሽ አልነበረም ወይ? ለምንድን ነው እንደዚህ የምትቆኙ? በማለትም እሷ አዎ፣ እስከዛሬ ጥገኛ ነበርኩኝ፣ ከዚህ በኋላ ግን ቤቴ የራሴ ነው። ስለዚህ እናንተ ናችሁ ምን ጥቅም ብላችሁ የምትወጡ፣ በማለት እንዲሁም ቃሊብን አስጠንቅቀዋለች ማለት ነው። ሲቀጥል ቃሊብና እንዲሁም ደግሞ አባቱ እጅግ በጣም በነገሮቹ እየተነጋገሩ ይገኛል። ምክንያቱም በጣም ሌላ ነገርም ከማድረግ ወደ ኋላ እንደማትል እንዲሁም ደግሞ በጣም ክፉ ሴት መሆኗን እንግዲህ ሁለታቸውም በደንብ ተረድተዋል ማለት ነው። ሲቀጥል ሽማግሌው እኔ ሁለት ዓመት ሙሉ እንድታመም አድርጋኛለች። በጣም ብዙ ስቃይ ነው ያሳየችኝ። ቃሌ ባንተ አሁንም እየነቃህ አይደለም፣ መንቃት አለብህ። ነገሮችን መስራት አለበ፣ ስራ ያልኩን ከኤ ደንጋ ቀጥልበት ያልኩን ነገር መቀጠል አለበ፣ መስራት አለበ፣ በማለት አስጠንቅቆት ነበረ። አባዬ እኔ እኮ ማስመሰል በጣም ከበደኝ፣ እንዴት እንደሚያስመስሉ ራሱ ግራ ገብቶኛል፣ በማለት ስለ እሱ ሲናገር ነበረ። ግን ደግሞ እነሱ እኛን እንዳናደዱን እንዳቃጠሉን ያክል እነሱ መቃጠል አለባቸው። ሁሉን ነገር ማድረግ አለብኝ። እባክህን ቃሊድ ንቃ፣ እያለ ልጁ እንዲነቃ እና ነገሮችን ወደ ስትሬስ እንዲወስዳቸው እንግዲህ ፋዘሩ ሲናገር ነበረ ማለት ነው። ቃሊብም እንግዲህ ምን አስባል፣ አባዬ እኔ እኮ አሁን የፈራሁት ነገር እሷ እርጉዝ ነኝ ስትል ነበር። ስለዚህ ምናልባት ያረገዘችው የኔ ልጅ ቢሆንስ የሚል ጥያቄ አጠይቆት ነበረ ማለት ነው እና ምን ችግር አለ ካረገዘችም ልጅሽን ታሳድጋለህ እሷን ትፈታለህ መቼም እንደዚህ አይነት ዋይጦ ከሆነች ልጅ ጋር አብሬ ኖራለሁ አትለኝም በማለትም አስጠንቅቆ ነግሮታል ማለት ነው እውነት ለመናገር ይህ ሁሉ ነገር በደል አድርጋ ምንም ያክል ብትወልድም ብታረግዝለትም ያው ደካማ ጎኑ ቃሊ፣ በነገራችን ላይ የልጅ ችግር ነው ማለት ነው። ስለዚህ ምናልባት ልጅ ከአንተ ነው ብትል አሁን ቤቱ ራሱ ቤቱ እንዳልሆነ ራሱ ብታቅ ማለት ነው። በስሟ እንዳልሆነ ብታቅ ይሄን ነገር ነው የምትጫወትበት ማለት ነው። ከዳኒ ጋር አብራ ትሆንና ልክ የዳኒን ልጅ ካረግዝሽ በኋላ ይህ ቃሊብ ነው ብላ ነው የምትከሰው፣ ብዬ አስባለሁ ማለት ነው በዚያ በዚያ ነገሮችን እሱን እንደገና ለማጥመድ እና እንደገና ለመያዝ የምችልበት አጋጣሚ ይሆናል ብዬ አስባለሁና እናት ልትሆን ትችላለች። ስለዚህ እጅግ በጣም ትንሽ የሚከብድ ይመስለኛል አባዬ እያለ የልጅ እናት ከሆነችስ እያለ እጅግ በጣም ሲጨነቅ ነበር። አባቱ ደግሞ እንግዲህ ሽማግሌው እንዲበረታ እንዲጠነክር ቢሆንም ደግሞ መጨነቅ እንደሌለበት ለልጁ ብሎ ደግሞ ከእንደዚች አይነት ክፉ ሴትም አብሮ መቀጠል እንደሌለበት ነው እንግዲህ ደግሞም ደጋግሞም አስረግጦም ሲነግረው እየነበረው ማለት ነው። እና አሁን ላይ እንግዲህ ቲና ለሁሉም እየዛተች ነበረ ለትሁትም እንዲሁም ለቃሊብም እንዲሁም ደግሞ ለሽማግሌው እጅግ በጣም ስትዝት እዚህ ቤት አስወጣችኋለሁ፣ በመጨረሻ ውጡልኝ፣ አልፈልጋችሁም፣ ይህ የኔ ቤት ነው የእናንተ አይደለም በማለት እንግዲህ እጅግ በጣም እየደነፋች ትገኛለች። በእርግጠኝነት እነሱ ሳይሆን ከዚህ ቤት የሚወጡት እሷ ትክክለኛውን መረጃ አይታ ከዚያ ቤት የምትወጣ ይመስለኛል ማለት ነው። ፓርቶ እንግዲህ የደን ስለ የደን ጉዳይም አብሮ የሚቀጥል ይሆናል። ዳኒስ ዳኒ በነገራችን ላይ እስካሁን ላይ ማለት ነው የእሱ ፍቅረኛ እንደሆነች እንዲሁም ደግሞ እህቱ እንዳልሆነች ማንም ያወቀ አልመሰለው ማለት ነው። ግን ደግሞ ሽማግሌውም ሆነ አሊያም ደግሞ ቃሌብም ጠንቅቀው ያውቃሉ ማለት ነው። ሁለታቸው ያውቃሉ፣ እንዲሁም ትሁትም ታውቃለች። እና ይህን ነገር እነሱ የማያውቁ መስሎታል። ሲቀጥል ደግሞ እሷ እህቴ ነች እንድትጎዳ አልፈልግም ለምን እንደዚህ ዝም ትላታለህ? እያለ ሽማግሌ ሊሆንም ሲያስጨንቀው ነበር። ችግር የለውም ራሷ የጀመረችውን ነገር ደግሞ ራሷ ልታስተካክለው ትችላለች እያለ ሲነግረው ነበረ። እጅግ በጣም እንግዲህ ቃሊብ አሁን ላይ እሳት ለብሶ እሳት ጎርሷል። ምክንያቱም በገንዛቼ እንደዚህ ሆንኩኝ እያለ እጅግ በጣም እየተጸጸተ ይገኛል። በመጨረሻም እንግዲህ እሷ ራሱ እንደዚያ ሆና ብር እፈልጋለሁ እንድንካፈል እፈልጋለሁ በማለት ከእሱ ጋር ያለውን ብር ተካፍላ ለመውጣት አንድና አንድ ገንዘብ ብላ ነው ወደ እሱ ራሱ የገባችው ማለት ነው። ገንዘብ እዤ እወጣለሁ የሚል ሀሳብ ነበራት። እና ቲና ከባንክ ላይ ያለውን ብርን እንድታካፍለኝ እፈልጋለሁ ብላ ስትጠይቀው እንግዲህ ሽማግሌውና ቃሊብ ባስተካክሉት መሰረት ከቃሊብ ባንክ ላይ የሚገኘው አስር ሺህ ብር ነው። ስለዚህ እኔና አንቺ ከተፋታን አንቺ አምስት ሺህ ብር እኔ አምስት ሺህ ብር ወስዳለሁኝ እያለ ሲናገራት ነበር። እሷም እጅግ በጣም ነበር የተናደደችው። እንዴት እንደዚህ በቀላሉ ይገምታል? እንዴት ይህም ብቻ ራሱ ሊሆን ይችላል እያለች እጅግ በጣም እየተበሳጨች እየተቃጠለች ትገኛለች። ድርጅቱ እኩል የመተካፈል መስሏታል። ቃሊብ ግን ድርጅቱ ያባቴ ነው እንጂ የኔ አይደለም። ስለዚህ እንደማንም ሰራተኛ እሰራበታለሁ፣ እወጣለሁ፣ እገባለሁ እንጂ ድርጅቱ በአባዬ ስም ነው ያለው የሱ ነው እንጂ የኛ አይደለም ብሎ እንግዲህ አስጠንቅቆ ረግጦ ነግሯታል ማለት ነው። ቲና በመጨረሻም ነገሮችን በሙሉ በባለፈው ፓርት ቃሊብን ከሴት ጋር ስላየችው አሁን ደግሞ እኔ ከቤት ውጡ እስከሚል ድረስ እየጠየኳቸው እነሱን ለምን አይፈሩም ለምን አይደነግጡም ብላ ግራ ሀገራ የተጋባችው ቲና በስተ መጨረሻም አንድና አንድ እየቀራት ከቤት ውስጥ አስመንጥቃ መት አልነበረ ራችሁንም አልፈልጋችሁም፣ ከዚህ ቤት እንድትወጡ እፈልጋለሁ በማለት እንግዲህ የራሳቸው የሆነን ነገር አመጣ ፊት ለፊት በመወርወር እንዲወጡ ፈልጋለች ማለት ነው። ቀጣይ ፓርት እንግዲህ ሁላችንም በጉጉት የምንጠብቅ ይሆናል። እውነት የቃሊ አባት እውነቱን ይናገራል ወይንስ እሷ እንዳለችው ከዚያ ቤቱ ወጥተው ሌላ ሊከራዩ ይችላሉ? በነገራችን ላይ ከዚያ ቤት አይወጡም ብዬ አስባለሁ ማለት ነው። ምክንያቱም እሷ ነች የምትወጣው። እሷንች ለማስወጣት የተነሳችው እራሷ ትወጣለች ማለት ነው። በማለ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛሌ። ለቤቴ አዲስ የሆናችሁ ደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰገናለሁ። መልካም ጊዜ ተመኘውላችሁ። ቀጣይ ፓርትን ሁላችንም በጉጉት እንጠብቃለን።